ሰላም አለይኩም ወራህመቱላሂ ወበረካቱ፣ የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ብዙ ዝትረፍት ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሚንት፣ ሼር በማድረግ ቤተሰብ ሁሉ ቤተሰብ የሆናችሁ ላይክ በማድረግ አበረታተኝ እላቸዋለሁ። ዛሬ ደግሞ አንድ ት ሁኔ ሳሎና ነው የምሰራው። እንዴት ነው የምሰራው እወቅ አላችሁ ቱሉ አብረን እንሰራዋለን ማለት ነው። አንድ ሳሎና ነው ማለት ነው። እዚህ ጋር ቲማቲም አለኝ እንዳያችሁት። እዚህ ጋር ቲማቲም አለኝ። እዚህ ጋር አንድ ቱኒ አለኝ። እዚህ ጋር ድንች አለኝ። እዚህ ጋር ደግሞ የተለያዩ ባህራቶች አለኝ ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርት አለኝ። እዚህ ጋር ደግሞ አንድ ቀን ስሰራ አይታችሁ የነበረ እንደ በርበሬ በርበሬ ባሎታው በርበሬ ነገሩ ማለት ነው እና እዚህ ጋር ደግሞ ቲማቲም ሳልሳ አለኝ እዚህ ጋር አይታችሁታ አይታችሁታ ሽንኩርቴን ደግሞ እዚህ ጋር ጥጄዋለሁ። አብሬ ነው ከሱ ጋር ነው። ምክንያቱም ለብቻ መጥበስ አብሬ ነው የምጠብሰው

ሲጨርሱ ነው መቃቀ ነው ጫውን እንጨምራለን። ትንሽ ድንችን እንደዚህ መጠበስ አለበት እንዳያችሁ። ጊዜ ድንቹ ላይ ጠብስ ነበረ ግን ዘይት የጠጣብኝ ስለሆነ፣ እዚህ ላይ ለምንድ ነው ማጣፍጡ ከሽንኩርቱ ጋር ብዬ እዚህ ላይ ከሽንኩርቱ ጋር የጠፈስ እንደምትወዱ ተስፋ አረጋለሁ። እንግዲህ አንዳንዴ ደግሞ እኔ ቶና ሳሎነ ምናምን ሲሉ ከዛ በቃ ድንች አልጨምርም ነበር ግን ያ ቤት ቤቱ ይለያያል እዚ ቤት ደግሞ ያለ ድንች አይሰሩም እኔ ሰመግና ሆነ ሲሰራ ብቲንጃን ኮሳ ብቲንጃን እና ኮሳ ባንቢያ እሱን እሱ ነው የሚሰራው ግን እዚህ ቤት ድንች ነው ያለ ድንች አይሆንላቸውም በዚህ በፊት ነግራቸው ነበረ ከድንች ጋር ነው የሚበሉት እና የሱ ስለሆነ ግድ ነው እንግዲህ መቻል አለብኝ ማለት ነው እነሱ እንደሚሰሩት መስራት አለብኝ ማለት ነው። ያው ሁሉም አሰራር አሰራር ቤት ቤቱ ይለያያል እያለ ነው። እንዳያችሁት እዚህ ጋር ደግሞ ሩዘ ውሀ አለው እየፈላ ነው። እንግዲህ ቤተሰቦች ሩዛችን እንቀድነዋለን ይክላ ማለት ነው አሁን ደግሞ ባህራቴ የተለያዩ ባህራቶችን እጨምራለሁ። ብዙዎቹ ይበቃዋል። ባህራቶቼ የተለያዩ ባህራቶችን እጨምራለሁ። እሁ እንዳያችሁት እንደሚጠብቅ እያለ ነው። ባህራቶችን እጨምራለሁ። ነጭ ሽንኩርት ያልጨመርኩት ድንቹ አያበስለውም ብዬ ነው። እሺ ነጭ ሽንኩርት ይባል ትንሽ ድንቹ ይብሰ። ነጭ ሽንኩርት ተቃላችሁ ድንቹ ቶሎ አያበስለው ቶሎ ሲጨምሩ ማለት ነው። እና አሁን ደግሞ ነጭ ሽንኩርቴን እጨምራለሁ። የሆነ ነጭ ሽንኩቴን እጨምራለሁ። ሰዓትም ቀነስ አድርገዋለሁ፣ እንዳይለበልበው ይሄ ድስት፣ በነገራችን ላይ ባለጌ ናቸው። ካልጠበቃቻቸው ይዛት ቂጦል ማለት ነው። መጠበቅ ግድ መጠበቅ አለብን ማለት ነው። እንደ ሕፃን ልጅ ሽሮ ማለት ያስፈልገዋል ማለት ነው። ያችን ጥብስ ያለ ነው። ቲማቲም ሳብሳ ጨምራለሁ። በግምት ነው የሚጨምረው እኔም ፍሬሹን አምጥቼ ፍሬሹን እጨምራለሁ አብሬ ያቁላለዋለሁ። ጥብስ አረጉ ታያችሁ? ጥብስ ያለ ጥብስ ያለ እሺ፣ ቤተሰቦች ይሄ ድብን እናደርግላችኋለን። አሁን ደግሞ ይሄንን ማለት ነው እዛ ቀን የሰራሁት ቲማቲም ሌላ ሰራሁ እኮ ደግሞ ጨርሼ ይሄንን አረትበታለሁ። ማታ ስለሆነ ብዙ አይበየም። እዚ ቀይ ነው። በጣም ቀለል ያለ ነው ግን ማታ ላይ ይበስላል። አሁን ጥብስ ይላል እንደዚህ። ሩዛችን ደግሞ ፈላ ማለት ነው። ሩዛችን ላይ ደግሞ ሩዛችን ሩዝ እንጨምራለን ማለት ነው። እሺ ቤተሰቦች ሩዝን እንጨምራለን። ፈርተዋል ማለት ነው። ሩዛችን ይበስላል

ሰዎችን ድንቹን ትብሰል ማለት ነው። ድንቹ ትስል ይላል። እሺ ቤተሰቦች እስቲ ድንቹ ልንያ። ዋው ማሻአላ ያው የበሰለ ነው። ሳሎን ነው ማለት ነው። እንትን ግን አልጨመርኩም ገና ቱሎ ድንቹ ስላልበሰለ፣ ያ ቱሎ ከተጨመረ በኋላ ማውጣት ነው። ሌላ የሚያስገድደን ነገር የለም። ስለዚህ ድንቹ ትንሽ ትንሽ ድንቹ መብሰል አለባት። ሩዛችን ገና ነው። እሺ ቤተሰቦች፣ ሩዜን አሁን አድርቀዋል፣ አልጠፈጠፈዋለሁ ማለት ነው። እንዳያችሁት ማለት ነው። መጨማለቅ የለበትም መያያዝ የለበትም። እንደዚህ ካባ እንደሆነ መውጣት አለበት ማለት ነው። ምክንያቱም ሩዝ በጣም ሲጨማለቅ አይጣፍጥም። ጣሙም ይጠፋል፣ ከራሩም ይጠፋል እላቸዋለሁ። ሳይሰባበር መውጣት አለበት እላቸዋለሁ። አሁን እንትን ነዋለሁ፣ አጠነፍፈዋለሁ ማለት ነው። እስቲ ሳሎን ደግሞ እንየው፣ ይዞ ይሆን እንዴ? እየተመታ ዋው እ እንደ ዶሮ ወጥ ድብል እንብሏል። እንደ ድንች ወጥ፣ እንደ ሀገራችን ድንች ወጥ ማለት ነው። ድብል እንብሏል። አይ ወር ድንችን የሚያውና ከበሰበት ቶሎ ይጨመራል ነው ትንሽ ይቀረዋል። ትንሽ ትንሽ እሺ ቤተሰቦች ድንቹ እንዲበስለዋል በስለዋል ሳለሆነ ውላቸዋለ ቶሎ። እዚህ ቤት ሆኔ ውሃ አይፈስም፣ አንድ ላይ ነው የሚጨመረው። አሁን ሌላ ቤት አፈስ ነበር፣ ግን አይፈስም። እዚህ ቤት አንድ ላይ ነው የሚጨምረው ይህ ጨመረና ገባችዋ? አዎ ቤት ቤቱ ይለያያል ይለያያል፣ እላችኋለሁ። ሁሉም ቤት አንድ አይደለም። አሁን ሁሉ ብዙዎቻችሁ እንዲህ አይደለም እንዲህ አይደለም ልትሉ ትችላላችሁ። ያው ሳ እኔም አንዳንዴ አንድ ቤት እንደዚህ አይሰራ። በሁሉም ቤት የተለያየ ነው የምሰራው የተለያየ ስራዎች ማለት ነው። እና እንትን አልለው ብዙ አልቀላቅለውም እንደዚህ ፍትፍት ታደረገው እና ከዛ እንደ ዝም ብዬ እንዲህ ነው የማደርገው። ምክንያቱም ያቱት አይዋ ኢንሻአላህ አሁን ይወጣል ማለት ነው። ትንሽ ይተከተክና ድምቿም በስላለች ትንሽ ይተከተክና ይወጣል ማለት ነው ብዙ እንትን ማለትም የለበትም። ቱኒውን ሲታይ መውጣት አለበት ማለት ነው። መቀጥበጥ መፈትፈት የለበትም። ወላችኋለም እንደምትወዱት ተስፋ አደርጋለሁ። ጊዜን ደግሞ ይኸው አልቃለች። ሀራራ ውስጥ ጨምራታለሁ እንዳያችሁት ማለት ነው። የዶሮ ወጥ አይመስልም? እውነት የዶሮ ወጥ ይመስላል። መቼም ዛሬ ሰዎቹ ዶሮ ወጥ ሰራች ነው የሚሉት ዋሽታው እራሱ ቤቱ ሊጠናገር አይችልም። ላችኋለሁ እና ይህን ይመስላል። ላችኋለሁ ቤተሰቦችን፣ ቪዲዮን እንዳይረዝሙባችሁ በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። ሼር ላይክ ያደርጋችሁ አበረታቱ እንላችኋለሁ። አሁንም በእናንተ ነው እስካሁን እንደዚህ የምንቀሳቀሰው። ላችኋለሁ ቤተሰቦቼ በጣም ነው የምወዳችሁ እና በቃ አሁን ተከፋፍቶ ብሎ ላወጣው ስለሆነ በዚህ ላቆም ነው እንዳስቸዋለ በሌላ ጊዜ የምትፈጽሙት ዘና ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። ባይባይ ወዳችኋለሁ።